እንደምና እንደምናምሽታችኋል ክብራን ተመልካቾቻችን፣ ከሰዓቱ ስፖርት ዜናዎች ጋር ሙሉ ጌታ ክፍሌ ነኝ። ዛሬ ስምንተኛ ቀኑን ባስቆጠረው 16ኛው የለንደኑ ዓለም ሻምፒዮና ምሽት ኢትዮጵያውያን አትሌቶች የሚካፈሉበት ውድድሮች ይካሄዳሉ። 3 ሰዓት ከ35 ደቂቃ ላይ በስምንት መቶ ሜትር ሴቶች ግማሽ ፍጻሜ ከኢትዮጵያ ሀፍታም አለሙ በብቸኝነት ተካፋይ ናት። ኮሬ ቶላና ማሌት ሙሉጌታ ትላንትና በነበረው የመጀመሪያ ዙር ማጣሪያ ማለፍ ሳይችሉ መቅረታቸው የሚታወስ ነው። በመቀጠል 5 ሰዓት ከ25 ላይ 3000 ሜትር ሴቶች መሰናክል ፍጻሜ ይደረጋል። ከኢትዮጵያ ቴነሽ ዲሮ በብቸኝነት በፍጻሜው ትወዳደራለች። የ1500 ሜትር ወንዶች ግማሽ ፍጻሜ ዛሬ ምሽት አራት ሰዓት ከ10 ላይ ቢደረግም ትላንትና በመጀመሪያው ማጣሪያ ኢትዮጵያን የወከሉት ወከሉት ሶስቱም አትሌቶች ማለፍ ሳይችሉ በመቅረታቸው ዛሬ በርቀቱ ኢትዮጵያ ተወካይላትም። ላትም በአምስት ሺህ ሜትር አትሌት ገንዘቤ ዲባባ ትላንትና ከማጣሪያ ውጭ የሆነችበትን ምክንያት ዛሬ ፌዴሬሽኑ የሕክምና ባለሙያ በለንደን መግለጫ ሰጥተዋል። በተጨማሪም ዛሬ በሶስት ሺህ ሜትር ሴቶች መሰናክል ፍጻሜ ተካፋ የነበረችው አትሌት ብርቱካን ፈንቴ እንደማትሳተፍ ታውቋል። መግለጫውን በተመለከተ ባልደረባችን ነዋይ መር ከለንደን ልኩልናል። አብረን እንከታተል። አትሌት ገንዘቤ ዲባባ የእሷም የወገብ ህመም እንዳለባት ያው ከዚህ በፊት የሚታወቅ የህክምና ሁኔታ ነው ያለው የጤና እክል እንዳለባት ይታወቃል እና ይሄም ያው ከአይደብሌፍ ሜዲካል ዴሊጌት የሆኑ ሀኪሞች እነሱ ያለውን አይተው ነው እኛም ሪኩዌስት የጠየቅ ነው ማለት ነው እንዲሁም ተጨማሪ ያው አትሌቷም የመድከም ስሜት ወይም ደግሞ አሁን ከዚህ ከወገብ ጋር በተያያዘ ያመለከተችው ወይም ደግሞ የጤና እንትንም ስለደረሰባት ጭምር ነው ማለት ነው። ብርቱካን ፋንቴ ያው በውድድር በማጣሪያ በምታደርግበት ወቅት ጉዳት ደርሶባት ነበረ፣ ወድቃ ማለት ነው። እሷም ከወደቀች በኋላ ያው ወዲያውኑ የታችኛው እግሯ ከውድድር መልስ ማለት ነው የመቆጣት ስሜት አምጥቶ የማበጥም ሁኔታ ተከስቶ ነበርና እሷም ልክ እንደዚሁ በተደረገላት የአይደብሌፍ በሰጡት ሐኪሞች እንዲሁ ፊዚዮተራፒስቶቹም አይተዋት ያው ለውድድር መድረስ እንደማትችል እና የሜዲካል ዊዝድራዋል ሪኩዌስት ራሱ የአይደብሌፍ የወከላቸው ሐኪሞች ነው ጽፈው ያስገቡት ማለት ነው።

የእንግሊዝ ፕሪምየር ሊግ የ2017/18 ውድድር አመት ዛሬ ምሽት ይጀምራል። በ129 ዓመታት የእንግሊዝ ክለቦች ጨዋታ ታሪክ በአመቱ ምድውድድር በእለተ አርብ ሲከፈት ለመጀመሪያ ጊዜ ነው። ሶስት ሰዓት ከ45 ላይ በሚጀምረው በዚህ የሊጉ መክፈቻ ጨዋታ በኤምሬትስ አርሰናል ሌስተር ሲቲን ያስተናግዳል። በጨዋታው ከክለቡ ይለቅ ይችላል እየተባለ የሚገኘው አሌክሲስ ሳንቼዝ በሆድ ሕመም ምክንያት እንደማይሰልፍም ተረጋግጧል። ባለፉት ሰባት ዓመታት በሊጉ የመጀመሪያ ጨዋታ ጥሩ ክብረ ወሰን የሌላቸው አሰልጣኝ አርሰን ቬንገር ሸነፍ እንደሚጫወቱ ማስረድተዋል። ሌስተር ሲቲ አርሰናልን ከሜዳ ውጭ ካሸነፈ 44 አመታትም ተቆጥሯል። አሰልጣኝ ክሬክ ሸክስፒር በአመቱ ጥሩ ነገር ለመስራት ዛሬ አጀማመራችንን ማሳመር ይኖርብናል የሚል አስተያየትም ሰጥተዋል። በመጨረሻ በሮጀርስ ካፕ ሜዳ ቴኒስ ሮጀር ፌዴራል ሩፍ ፍጻሜውን ሲቀላቀል ስፔናዊ ራፋኤል ናዳል ከውድሩ ተሰናብቷል። ስዊዘርላንዳዊው ሮጀር ፌዴራል ወደ ቀጣዩ ዙሪያ ያለፈው ስፔናዊ ዴቪድ ፌረርን በ90 ደቂቃ የጨዋታ ጊዜ ሁለት ለአንድ በሆነ ድምር ውጤት አሸንፎ ነው። ተጋጣሚዎቹ በተዋዳሪነት ቆይታቸው ከዚህ ቀደም 16 ጊዜ ተገናኝተው ሁሉም ሮጀር ፌዴራል ማሸነፉ ይታወሳል። ፌዴራል ግጥሚያው ቀላል እንዳልነበር ገልጾ ያካበተው ልምድና ያጫረስ ብቃት ውጤታማ እንዳደረጉት ለጋዜጠኞቹ ተናግሯል። ተገኝቷልም። በሌላ ግጥሚያ ስፔናዊ ራፋኤል ናዳል በካናዳዊ 18 ዓመት ወጣት ዳኒሻ ፓቫሎቭ በመሸነፉም ከውድድር ውጭ ሆኗል። ወጣቱ ካናዳዊ እውቅ ተጫዋቹን ለማሸነፍ የነበረው ህልምም መሳካቱን አስታውቋል። የምሽት የስፖርት ዜናዎቻችን በዚ አበቃ። ስለተከታተላችሁ እናመሰግናለን። ሙሉ ጌታ ክፍሌ ነው። ጤና ይስጥልኝ።